ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ሮብ ረፋድ ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እነዚህ አጫጭር መረጃዎች ደግሞ በፍጥነት እንዲደርሷችሁ የደውል ምልክቱ መጫን አት ዘንጉ እያልኩኝ ቀጥታ ወደ መረጃዎቼም አልፋለሁ። ፕሮግራማችንን እንግዲህ በሱፐር ቻት በሱፐር ስቲከርም እንደተደግፉ በአክብሮት እየጠየኩኝ ቀጥታ ወደ መረጃዎች ነው የሚሄደው። መረጃን የማስቀድምላችሁ ከወደ ትግራይ የወጡ መረጃዎችን ነው ማስቀድምላችሁ። ዶክተር ደብረጽዮን ለኤርትራ መልእክት ልኳል። በኢትዮጵያ በተለያዩ ክልሎች ሲከበር የነበረው ግንቦት ሀያ ቢከለከልም ዛሬ በትግራይ ግንቦት ሀያ በደማቅ ሁኔታ እየተከበረ እንደሚገኝ ከመቀሌ የሚወጡ መረጃዎች እያመላክታሉ። አድማጮቻችን፣ ተመልካቾቻችን እንደሚታወቀው ግንቦት ሃያ የህወሓት አራት ኪሎን ወይም ኢትዮጵያን እንግዲህ እንደ አጠቃላይ ሴንተር ነው ብለን የምንለው እንግዲህ ዋና ከተማን የተቆጣጠረበት እለት ነው ግንቦት ሃያ ይሄ ግንቦት ሃያ እንግዲህ ህወሓት በስልጣን ላይ በነበረበት ወቅት የዛሬን አያድርገውና የኢትዮጵያ ብሔር ብሔረሰቦች አጠቃላይ በጣም በሚገርም ሁኔታ ሰዓት ሳያሳልፉ ነው በቦታ ላይ ተገኝተው ባሉን የሚያከብሩ። እንግዲህ በዚች ዱኒያ ላይ ስንኖር አንዳንዴ ወደ ላይ ነው፣ አንዳንዴ ወደ ታች ነው። ዓለም መስላል ነች፣ ታወጣለች፣ ታወርዳለች። ዋት ዛሬ እንግዲህ በዛ ድክ ሲከበር ሲያከብሩት የነበረውን ግንቦት ሃያ ወርዶ ወደ አንድ ክልል የተጠቃለለበት ሁኔታ መኖሩን የተገለጸው በበዓሉ ፕሮግራም ንግግር ያደረጉት ሞንጀሪኖ ህልማቸውን አብክነን አባረናቸዋል ብለዋል። የጀነራል ታደሰ ወረደ ንግግርም ምክር ሀሳቦችንም የለገሱበት እንረጋጋ ያሉበት ሁኔታ ተሰምቷል። ህወሓት ከመበታተን ተርፏል ያሉት ሞንጀሪኖ ህልማቸውን አበክነን አባረናቸዋል ያሉት ደግሞ እነ ጌታቸው ረዳን እንደሆነ ግልጽ መልእክት መሆኑን ነው መረጃዎች የሚጠቁሙት። እንደሚታወቀው ጌታቸው ረዳ በመሸፋፈን የተለያዩ ስልጣኖች ተሰጥቶት ቢረጋጋም፣ ቀጥታ ያው መፈንቅለ መንግስት ነው ጌታቸው ረዳ ላይ የተደረገ ራሱን በአንደበቱ ሲናገር ነበር። በተለያዩ ጥበብ መቀሌ ለቆ የወጣበት ሁኔታ እንደነበረ ራሱ ሲገልጽ እንደነበር የሚታወስ ጉዳይ ነው። ወንጀሪኖ ይሄንን ነው እንግዲህ ዛሬ ግንቦት ሀያ በዓል ላይ ንግግር ያደረገችው የገለጸችው በትክክል ነው የገለጸችው። የህልማቸውን አብክንን አባር ናቸዋል ያለችው ማተብ እስከ መቀማት ቢሮችን እስከ መዝጋት ዘመቻ ነበር። የተለያዩ ወረዳዎች ላይ እርምጃ የወሰደው ህዋት ከዛ በመቀጠል መቀሌና አካባቢው ላይ ያሉትንም ቢሮዎች ላይ እንደዚሁ አይነት እርምጃዎችን የቀጠለው ሙንጀሪኖ የገለጸችው ይሄንን ነው። ህወሓት የተሰጠውን ቀነ ገደብ በጉባኤ አድርጎ ሪፖርት ማድረግ ሲገባው እንግዲህ ይሄንን ባለማድረጉ ከፓርቲ መሰረዙ ይታወቃል። ለብሔር ብሔረሰብ ጭቆና ታግለው ነፃ ያወጣው በትግራይ ህዝብ ላይ የዘር ማጥፋት ታውጆበታል ብሏል። ዶክተር ደብረጽዮን ከትግራይ ፖለቲካም አልፎ ለኤርትራ መልእክት አስተላልፏል። የደርግን ስርዓት አብረን ጥነላን፣ እንኳን ደስ አላችሁ ያለበትም ሁኔታ ነው ያለው። ባለፈው ጊዜ 34ተኛው የኤርትራ ነፃነት ቀን ሲከበር ፕሬዚዳንት ኢሳያስ አፈወርቂ በዚህ ዙራ ላይ ያሉት ነገር ባይኖርም፣ ነገር ግን ህዋት የደርግን መንግስት አብሮ የጣሉበትን አሁን ያነሳበት ሁኔታ ነው ያለው። በትክክል ነው የደርግን ስርዓት እንግዲህ መስዋዕትነትን ከፍለው ታግሎ አብሮ ነው እንግዲህ ለዚህ ደረጃ የበቁት። የዛሬን አያድርገውና እስከ አዲስ አበባ ድረስ እንግዲህ የኤርትራ ታንኮችም ሽፋን በመስጠት ከፍተኛ ቁጥር ያለውን ወታደርን በማሰለፍ እዚህ ቦታ ላይ እንግዲህ ተሳትፋለች ኤርትራ። ምናልባት የፖለቲካ ሁኔታ ተገለባባጭ በመሆኑ በኋላ ግን በእነሱ አማካኝነት ነው እንግዲህ ባዱሜ ላይ ከሁለቱም ወገን ወደ ሰማንያ ሺህ ወጣት የረገፈበት ሁኔታ ነው ያለው። አሁን ደግሞ ከፌዴራል መንግስት ውስጥ ወጥመድ ውስጥ መግባታቸውን ተከትሎ ከኤርትራ ጋር የመገናኘትና አንዳንድ መልዕክቶችን ለኤርትራ የማስተላለፍ አይነት ነገር እና ድንበር ላይም እንቅስቃሴዎች እየታዩ የሚገኙበት ሁኔታ ነው ያለው። ይህንንም እንግዲህ አንዳንድ የትግራይ ፖለቲከኞች እንዲሁም የትግራይ የጦረተኞች ጀረናሮች መልዕክት እያስተላለፉ ይገኛሉ። እንዋጋለን የሚሉ አሉ። ከዚህ ውጭም ደግሞ በተመሳሳይ ለኤርትራና ለትግራይ ህዝብ ማገናኘት ፍቃድ አያስፈልገንም። የሶስተኛ ወገን ይሁንታ አይጠበቅም። የትግራይ ህዝብና የኤርትራ ህዝብ ፍላጎት ብቻ ወሳኝ ነው የሚሉትም የተካተቱበት ሁኔታ ነው ያለው። ሌላው ኢትዮጵያ የብሄር ፖለቲካ ጽንፈኝነት ላይ የተመሰረተ አካሄድ እየሄደች ያለችበት ሁኔታ ነው ብሏል። እንግዲህ በሌላ መረጃ የሜቴክ ዋና ዲሬክተር የነበሩት እንግዲህ ሜጀር ጀነራል ክንፌ ዳኘው በኤርትራ ጉዳይ ሶስተኛ ወገን ፍቃድ አንጠይቅም ብለዋል። የኤርትራ በትግራይ ህዝብ ግንኙነትና ፍቃድ በቂ ነው ነው ያለው ሜጀር ጀነራል ክንፌ ዳኜ በትላንትናው እለት ከኤፍቴም መቶ አራት ነጥብ አራት ጋር ባደረገው ቃለ ምልልስ ላይ ነው እንግዲህ ይሄንን የተናገረው። በተመሳሳይ ዶክተር አብርሃም ተከስተም የማንንም ፍቃድ አንጠይቅም ብሎ ነበር ከዚህ በፊት እንግዲህ እንግዲህ ግንኙነቱን የሰላም ያደርግላችሁ ነው የምንለው እኛ ከየትኛውም የትግራይ ህዝብ ከአፋር ጋር፣ ከአማራውም ጋር፣ ከሱዳንም ጋር ከሌሎች ጎረቤት ሀገሮች ጋርም ሰላም ለምንፈጥር ብሎ ማንም ሰው የሚከራከርና ቅሬታ ውስጥ የሚገባ ማህበረሰብ አለ ብለን አንልም። ከሰላሙ ጋር ግን እውነተኛ ሰላም ነው ወይ ከአንጀት ነው ከአንገት ነው የሚለው ላይ ነው ትልቁ ጥያቄ እንጂ ለሰላም ያላቸው ፍላጎት የሚበረታታ ነው የሚደገፍ ነው። እንደዛ አይነት ሰላም በሌሎች ብሔር ብሔረሰቦች ውስጥም ቢከሰት መልካም ነው ብለን እናስባለን። ህዝባችን ወጥቶ መግባት ያቃተው አንዱ የሰላም እጦት ነው። በአሁኑ ሰዓት በራሱ ወታደሮች እየተገደለ የሚገኘው የአማራ ማህበረሰብ፣ የኦሮሞ ማህበረሰብ ሰላም በመጥፋቱ ነው። እንግዲህ በአማራ ክልል ላይ የተለያዩ ቦታዎች ላይ በራሱ ወታደሮች በራሱ ልጆች ነው እየሞተ ያለው ህዝቡ። ይሄ እንግዲህ የሰላም እጦት ነው። ሰላም በጣም በገንዘብ የማናገኘው ትልቅ ነገር ነው። ጎበስ ትልቁ ነገር ሰላም ነው። ሀብት ኖሮ፣ ንብረት ኖሮ፣ መኪና ኖሮ፣ ቪላ ቤቶች ኖሮ ወተ የማትገባበት ከሆነ ና ወተ የምትቀር ከሆነ እነዚህ ሁሉ ከንቱ ናቸው። አንተ ድሀ ሆነ ሰላም ካለ ግን በሰላም ከቦታ ወደ ቦታ ተንቀሳቅሰ በጉልበትም ሰርተ ለምነ እንኳን ለመግባት ሰላም ያስፈልጋል። ጎበስ እንኳን ሰርተ ይቅርና ውጭ ወተ ለምን እንኳን ስጡኝ ባካችሁ ተቸግር ያለው ርቦኛል ብለ እንኳን ለምኔ ለመመለሱ እንኳን ሰላም ያስፈልጋል። ሰላም ካልለ ልመናውም አይኖርም። በወጣበት ልትሞት ስለምትችል ማለት ነው። ልትደበደብ ልትሰበር ስለምትችል ማለት ነው። ስለዚህ በየትኛውም ቦታ ላይ ሰላም በጣም ወሳኝ ነው። ስለዚህ ለሰላም የምንሰጠው ጊዜና የምንሰጠው ቦታ ላቅ ያለ መሆን አለበት ነው የምንለው። ሌላ እንግዲህ ፕሮፓጋንዳ ስራዎች ለመስራት በአማራ ክልል እቅዶች እየወጡ ይገኛሉ። ብዙ ነገር ቶንኮል የማያልክበት ብልጽግና፣ ቶንኮሉን ከወያኔ የሰለጠነውና የተማረው የወያኔን ካርታና ፕላን ፎቶኮፒ አድርጎ በዛ እየተጠቀመ የሚገኘው ብልጽግና በአማራ ክልል አንድ ሴራ አቅዷል። ፕሮፓጋንዳ መስራት መሰራት አለበት ብሏል። ከገጠር አካባቢ ምልሾችን ፋኖ ነን ብሎ በፋኖ ሳይዝ እና ፋኖን በሚመስል አይነት አለባበስ በማስለበስ ፋኖ ነን እንድሉ እና አቀባበል እንዲደረግላቸው አቀባበል እንዲደረግላቸው መቋቋሚያ ተብሎ ደግሞ እስከ ዘጠና ሺህ ገንዘብም እንደሚሰጣቸው እና ተሰጥቷቸው ትልቅ ፕሮፖጋንዳ ለመስራት አማራ ክልል ላይ ሌሎች አካባቢ ላይ ይሄ መረጃ ግልጽ ያልሆንላቸውና መረጃውን ያልሰሙ አካባቢዎች ላይ ክልሉ አንጻራዊ ሰላም ሆኗል ህዝቡ እንድን እጅ እየሰጡ ነው ለዚህ ነው እንዴ የደገፍ ናቸው እኛን አሳፈሩን አዋረዱን ከመንግስት ጋር አጋጩን ከነሱ ጎን ተሰልፍን ከነሱ ጎን ቆመን እነሱ ገንዘብ ተቀብሎ እየገቡ ይገኛሉ ብሎ ህዝቡ ተስፋ እንዲቆርጥና ከፋኖ ላይ እጁን እንዲያነሳና ፋኖን ከባህር ውስጥ የወጣ አሳ እንዲሆን ለማድረግ ብልጽግና ይህንን ፕሮፖጋንዳ አዘጋጅቷል። መረጃው ሾልኮ ወጥቷል። እንግዲህ ይህንን መረጃ በተለያዩ ቦታዎች ላይ የምትሰሙ አድማጭ ተመልካቾች፣ ኢትዮጵያኖች፣ የአማራ ህዝብ ትግል ደጋፊዎች፣ የኦሮሞ ህዝብ ትግል ደጋፊዎች መረጃውን ሼር ላይክ እያደረጋችሁ ተደራሽ አልሁ ያልሰማው ማህበረሰብ እንዲሰማ አድርጉ። ብዥታ ውስጥ ህዝባችን እንዳይገባ መጠንቀቅ አለበት። ምክንያቱም ሴራ እንደሆነ አሁን ተማረኩ ተብሎ አቀባበል የሚደረግላቸው እና ድንኳን ተጥሎ የሚቀበሏቸው ሰዎች ፋኖ እንዳልሆኑ ህዝቡ ከወዲሁ እንዲረዳ መረጃውን በተለያዩ ቦታዎች ላይ ሼርሼር አድርጉ። ምርኮኛ የናፈቀው አገዛዙ እንግዲህ የራሱን ምልሾች ፋኖ ናቸው ምርኮኞች ናቸው ብሎ የውሸት ገንዘብ በመስጠት ትንሽ ዙር ስሉ ካሜራ አጥፍቶ ገንዘቡን መልሱ ልላቸው ዘጠና ሺ ዘጠና ሺ ለእያንዳንዱ ሰው አዘጋጅቷል ነው የተባለው። ሚሊሻው ከገጠር ነው ይመጣል ተብሎ የሚጠበቀው ይሄ መረጃ ሾልኮ ወጥቷል። ለነገሩ እንግዳ እንዳትሆኑ እና ግር እንዳትሰኙ ለማለት ያክል ነው አድማጮቻችን፣ ተመልካቾቻችን። ከዚህ ውጭ ከዚህ በፊት በእርግጠኝነት ሆኜ የምነግራችሁ እንደውም በጣም ስሜታዊ ሆኜ ነው ወታደራዊ ትንተናዎችን እና አንዳንድ መልእክቶችን በማስተላለፍበት ወቅት ፋኖዎቹ የ የሚሄዱበት ማንገድ፣ የሚሻገሩትን ወንዝ፣ የሚወጡትን ተራራ፣ ያሉበት ስብሰባ የሚያደርጉባቸው ቦታዎችን ለምንድን ነው ቪዲዮ እየቀረሳችሁ የምትልቁ ብዬ ብዙ ነገር ተናግሬ ነበር። እያንዳንዱ ገበሬ፣ እያንዳንዱ ነዋሪ፣ እያንዳንዱ ሰው ፋኖ የት ነው ስብሰባ የሚያደርገው ብላችሁ ብትጠይቁ ፋኖ ስብሰባ የሚያደርግበትን ሁሉም ሰው ያውቃል ብዬ ቀጥታ ስርጭት ላይ በጣም ስሜታዊ በሆነ ሁኔታ ይህን ጉዳይ ስገልጽና ወቀሳ ሳቀርብ እንደነበረ ሁላችሁም ታስታውሳላችሁ ብዬ ተስፋ አደርጋለሁ። ከዚህ ውጭ ኮማንዶ አስልጥነናል፣ ኮማንዶ አስመርቀናል በማለት ስልጠና የሚሰጡበትን ቦታ ፋኖቹ አሁንም ቪዲዮ እየቀረሱ ይልካሉ። በዚህ ዙሪያ ላይም ጠንከር ያለ ሀሳብ አስተያየት ነው የሰጠውበት ከዚህ በፊት የምታስታውሱ ካላችሁ ነገ የሚመለሱበትን ቦታ እንዴት ቪዲዮ ቀርጾ ይልካሉ? ነገ ስልጠና አይሰጥበትም ወይ ያ ቦታ? እንደውም እኔ አስተያየት በሚሰጥበት ጊዜ የስልጠና ቦታዎች ላይ ስፖርት የሚሰሩ መሰናክሎች በእንጨት የሚሰሩ፣ በብረት የሚሰሩ የቆሙ በኮንክሪት የተሰሩ ነገሮች አሉ። ዝም ብለ እንደ ወንበር አንስተ ሌላ ቦታ ሄደ የምታስቀምጦ ነገር አይደለም። እንደነዚህ አይነት ቦታዎች ሲቪል ወይም ደግሞ ፋኖ የማያምናቸውን ሰዎች እንኳን እዛ አካባቢ እዛ ቀጠና ላይ እንዲመጣ መፍቀድ የለበትም ባይ ነኝ። ማሰልጠኛ ቦታዎች መታወቅ የለባቸው። ያንተ እናት፣ ያንተ አባት ለምን አይሆንም ያንተ ወንድም ለምን አይሆንም ያንን ማሰልጠኛ ቦታ ማወቅ የለበትም። ስልጠናውን ወስዶ ወደ ግንባር የሚገባ ወታደር ብቻ ነው ያንን ቦታ ማወቅ ያለበት። ነገር ግን ፋኖቹ ስልጠና የሚሰጡበትን ቦታዎችን ቀርሶ በየተለያዩ ሶሻል ሚዲያ ላይ በመልቀቃቸው ብልጽግና ያንን ካርታና ፕላንና ነጥብ በመያዝ አንዳንድ ቦታዎች ላይ ጥቃት ፈስሟል። ይሄ መረጃ አልወጣም። የውስጥ የመረጃ ምንጮች ናቸው ይህንን መረጃ ይሰጡን። እንደዚህ አይነት ስህተቶች ያለፉ አልፏል፣ ከአሁን በኋላ እንዳይደገም ጥንቃቄ እንዲደረግ ዛሬም ከመናገር ወደ አላ አንልም። አድማጮቻችን፣ ተመልካቾቻችን እባካችሁ ፋኖች ፎቶ የተነሳችሁ ቪዲዮ መልቀቅ የማሰልጠኛ ቦታችሁን ቪዲዮ መልቀቅ ስብሰባ የተቀመጣችሁበትን ቦታ ከዛው እንኳን ተበትናችሁ ሳትሄዱ ቪዲዮ መልቀቅ ምንም የሚጠቅም ነገር የለም። በመሬት ላይ ያለ እውነትና ተግባር በተግባር ለህዝባችሁም ለደጋፊዎቻችሁም ማሳየቱ ምርጫ ያለው ይሆናል እንጂ ቶሪን አስቀድማችሁ ብትልኩልን ከጥቅሙ ጉዳቱ ያመዘነ ነው የሚሆነው። እዚህ ላይ ፋኖች ጥንቃቄ እንድታደርጉ በአክብሮት እጠይቃለሁ። ሌላውም በአማራ ክልል በጃዊ ጃዊ ጀምሂላ በተባለው ቦታ በተሽከርካሪ ላይ እንግዲህ ጥቃት ተፈጽሟል። ሎጂስቲክ ጭኖው ከቦታ ወደ ቦታ ሲንቀሳቀሱ በነበሩት ያገዛዙ ተሽከርካሪ ላይ ነው። ፋኖቹ በለመዱት የደፈጣ ጥቃት ጉዳት ያደረሱ ተብሏል። በተመሳሳይ ጠገዴ ስምንት የሚሊሻ አባላት ፋኖን እንግዲህ እንደተቀላቀሉ፣ በፋኖ እንደተወሰዱ፣ ሌላ የብልጽግና አንድ ባለስልጣንም እንደሚገኝበት ተገልጿል። አዊ ዞን በርካታ አዊ ዞን በርካታ ቦታዎች ላይ እንግዲህ የደፈጣ ጥቃት ተፈጽሟል። ሞርካታ በተባለ ቦታም ከባድ የሆነ የደፈጣ ጥቃት እንደተፈጸመና ጉዳትም እንደተስተናገደ ነው የተገለጸው። ቋራ ዛሬ መደበኛ ጦርነት ረጋ ያለበት ሁኔታ ነው ያሉ፣ አልፎ አልፎ የከባድ መሳሪያ ድምፅ አለ ተብሏል። እንግዲህ እዚህ አካባቢ ላይ እንግዲህ በጣም ከባድ ዋጋ የተከፈለበት ፋኖቹም መጠነኛ ዋጋ የከፈሉበትና እና የስርዓቱ ወታደሮች ዋጋ የከፈሉበት ቀጠና ነው። የኢትዮ ሱዳን ድንበር ነው ይሄ እስከ መተማ ድንበር ያለው ቦታ ሌላ አድማጮቻችን ጭልጋ በትላንትናው እንግዲህ ማክሰኝት ገበያ ገብቶ በህዝብ ላይ እገታ ፈጽሟል። ወደ 18 ታግቷል። በጠቅላላ እንግዲህ 168 ሰው መዘረፉ ነው። እንግዲህ ታጣቂዎች ናቸው ዘረፋውን ያከናወኑት ነው የተባለው። ጭልጋ አካባቢ በመንግስት መከላከያ የሚደገፉ ታጣቂዎች ናቸው እነዚህ ታጣቂዎች። ሎጂስቲክ መከላከያ ነው የሚሰጣቸው ፋኖ ላይ እርምጃ ውሰዱ በሚል አንዱን የሚደግፉ ማህበረሰብንም የሚዘርፉ አንዳንድ ህብረተሰብ ታጣቂዎች ያሉባቸው አካባቢዎችን እና ወንዝ ሲሻገሩ ከቦታ ወደ ቦታ ሲንቀሳቀሱ ለመከላከያ ሄደን ስንነግር እርምጃ እንወስድባቸዋለን ይሉና መረጃ ሰጥቷቸው ከዛ ቦታ እንዲሄዱ ነው የሚያደርጉ። ይህንን በትክክል ያረጋገጥ ነው የመከላከያ እጅ እንዳለበትና በመከላከያ ሽፋንና ድጋፍ እየተደረገላቸው እንደሚገኝ ነው የገለጹት። እንግዲህ ታጣቂዎቹ በህዝብ ላይ ከፍተኛ ጫና ከፍተኛ ዘረፋ እያደረሱ እንደሚገኙ እና ገበያ የህዝብ ገበያን ገበያ ላይ ገብቶ በርካታ ቁጥር ያለውን ሰው ዘርፏል ሲሉ ከጭልጋ የሚወጡ መረጃዎች አመላካች ናቸው። የመንግስት ወታደሮች ድጋፍ የሚያደርጉላቸው ታጣቂ ናቸው እንግዲህ ተብሏል። ህዝብ የሚዘርፉት ነው የተባለው በጭልጋ። ሌላው በደቡብ ጎንደር በደራ አርብ ገበያ ከአንበሳሜ እስከ አርብ ገበያ ትላንትና ከባድ ውጊያ ተደርጓል። በተመሳሳይ በጎንደር ዙሪያ ፋኖቹ ወደ አርብ ገበያ በመግባት በሚሊሻ ላይ ጉዳት ማድረሳቸውን ነው የተሰማው። ሌላ መረጃ በባህር ዳር ዙሪያ በገርጨጭ ውጊያዎች ተደርጓል። እንግዲህ የአማራ ክልል ዋና ከተማ የሆነች ባህር ዳር ዙሪያ እንኳን አንጻራዊ ሰላም አምጥተናል ቢሉም ፋኖች እየገቡ ጥቃት እየፈጸሙ እየወጡ እንደሚገኙ ነው የተገለጸው። በሌላ መረጃ ደቡብ ጎንደር እብናት ከባድ ውጊያ ተደርጎበታል። ፋኖ በሶስት አቅጣጫ ከበውት እንደነበርና ፋኖ ከበባውን ሰብሮ አስራ ሁለት የመንግስት ወታደሮችን መግደሉ ተሰምቷል። በርካታ ሰራዊትን ወደ ቦታ ያንቀሳቀሱት ዋና አላማቸውንም የፋኖ ቀጠናን እና ፋኖ ያለበትን ቦታ ከብን እንመታለን በሚል ነው። ፋኖ ከበባውን ሰብሮ ወደ 12 የሚደርሱ ወታደሮች ላይ እርምጃ ወስዷል። ምስራቅ ጎጃም ድጋ ሲሆን ደብረሲና ቀበሌ ላይ ሁለት አርሶ አደሮች ተገሏል፣ በመንግስት ኃይሎች እንደተገደሉ ነው የተገለጸው። እንግዲህ እነዚህ የመንግስት ወታደሮች የሚገሏቸው ሪፖርት ለማድረግ ነው። ፋኖን ገደልን ብሎ ማለት ነው። ወደ ካምፕ ሲመለሱ ወይም ከግዳጅ ግዳጃቸውን ጨርሶ ሲመለሱ የት ሄዳችሁ መጣችሁ፣ ምን ሰርታችኋል ተብሎ ሲጠየቁ ምንም ይሁን አማራ ይሁን ብቻ ፋኖ ነው ብሎ ነው የሚመዘግቡት። የከብት እረኛ እንኳን እየገደሉ ፋኖ ነው ብሎ ስለሚመዘግቡ ገበሬንማ ካገኙት ይሄ ትክክለኛ ፋኖ ብሎ ነው እንግዲህ የሚፈርጁት። በዛ አይነት መልክ ሁለት አርሶ አደሮች ላይ እርምጃ ወስዷል ነው የተባለው። ሞጣ በቅርብ ርቀት አሪጠ በተባለ ቦታ ከባድ የደፈጣ ጥቃት ተፈጽሟል። በዚህ ቦታም እንግዲህ ተደጋጋሚ የደፈጣ ጥቃቶች ናቸው። ከዚህ በፊትም የተፈጸመው ወደ አስራ አምስት የመንግስት ወታደሮች ሞትና ቁስለኛ መሆናቸው የመረጃ ምንጮች ከሞጣና አካባቢ አድርሰውናል። አድማጮቻችን፣ ተመልካቾቻችን እንግዲህ በሀገራችን ኢትዮጵያ በኦሮሚያ ክልልም እንደዚሁ በአማራ ክልልም እየተደረገ ያለው ውጊያ ተጠናክሮ የቀጠለበት ሁኔታ እንዳለን የተገለጸው ጠዋት በባሮ ሚዲያ ላይ ገልጬላችኋለሁ። በሸዋ በወረጃ አርሶ በኦሮሚያ ክልል በመንግስት የጸጥታ አመራሮች ላይ እንዲሁም አመራሮችና የጸጥታ አካላት ላይ እርምጃ እየተወሰደ እንደሚገኝ እና ጠንከር ያሉ ውጊያዎች በአዲስ አበባ በቅርብ ርቀት ደፈጣዎች፣ ቀጥታ የፊት ለፊት ውጊያዎች የኦሮሞ ነፃ አውጪ ግንባር እንግዲህ ኦኔግ እየወሰደ እንደሚገኝ መረጃዎች ያመላክታሉ። አድማጮቻችን፣ የብልጽግና አመራሮች እንግዲህ የተለያዩ ሀገሮች አውሮፓና እንዲሁም አፍሪካ ሀገሮች ላይ እንግዲህ ሄዶ ወደ ልመና ሄዷል። ግማሹ ገንዘብ ግማሹ የጦር መሳሪያ እንደሆነ የሚታወቅ ጉዳይ ነው። ኢትዮጵያ ውስጥ እንግዲህ ጦርነቱ እንደሚቀጥል መረጃዎች እያመላክታሉ። የሐኪሞች ጥያቄም ተጠናክሮ ቀጥሏል። ሐኪሞችን በማወያየት ወደ ውይይት ይመጣሉ የተባለው ውይይትም አልተሳካም። እንግዲህ ተቃውሞ ይቀጥላል ነው የተባለው። አንዳንድ ሐኪሞችን ከአድማ ውጪ ለማድረግ ሙከራዎች እየተደረጉ ይገኛሉ። ሌሎች መምህራንን ወደ አድማ እንዳይገቡ መምህራንን እየሰበሰቡ ለሚመጣው አመት ደሞዝ እንጨምርላቸዋለን የትራንስፖርት ጭማሪም እናደርግላቸዋለን እና የከተማ ቦታም እንሰጣቸዋለን በማለት የማባበያ ዘዴዎችን እየተጠቀሙ እንደሚገኙ ነው የተገለጸው። ዛሬ ያልኖረ ሰው ዛሬ ያልበላ ሰው ገና ለዛሬ አመት ደቦዝ እንጨምርላለን ብሎ የተማረውን ኃይል ለማታለል የሞከሩት ያልተማረው ብልጽግና በዚህ ልክ ቁማር እየተጫወተ እንደሚገኝ ነው የተገለጸው። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እስከምንገናኝ መልካም ሚዲያን ላይክ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለው። መልካም ሁኑ።